በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ስብሃት ለእግዚአብሔር አምላክነ ኪያነ ዘፈጠረ ከመና ምልኮ። ስብሃት ለማርያም ማምላክ እግዜትነ ወመድኃኒትነ። ስብሃት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ። ውድ የልውል እግዚአብሔር ቤተሰቦች ሁላችሁም የሚዲያችን ተከታታዮች በልውል እግዚአብሔር ፍጹም ሰላም እንደምሰነበታችሁ እንኳን ለጌታችንና አምላካችን ለመድኃኒታችን ለኢየሱስ ክርስቶስ የዳግም ምጽአት መታሰቢያ ዕለት ለበዓለ ደብረ ዘይት በሰላም አደረሳችሁ አደረሰን። የተወደዳችሁ ምእመናን፣ በዓለ ደብረ ዘይት እንደሚታወቀው ለስም አጠራሩ ክብር ይግባውና ዚነ ኢየሱስ ክርስቶስ ዓለምን ለማሳለፍ ለሰው ልጆች ሁሉ ደሞዛችን ሊከፍል እንደየሥራችን በቸርነቱ ይከፍለን ዘንድ የሚመጣበት ዕለት እንደሆነ ቤተክርስቲያን ታስተምራለች። እዚህም ጋር ተያይዞ በዚህ ዕለት የሚነበቡትን ቅዱሳት መጻሕፍት መነሻ በማድረግ አጠር ላለ ደቂቃ እንማማራለን። ያስተምረን ዘንድ የሉል እግዚአብሔር ቅዱስ ፈቃዱ ይሆነልን። የመማማሪያ ርዕሳችን የሚሆነው በዛሬው ዕለት የሚቀደሰው ይህ ቅዳሴ ክፍል ይሆናል። ምንተ ንብላ ለነፍስ አመ ዕለተ እግዚአብሔር አመለተፍዳ ተፈዳ ወአመለ ተደይን ይላል። ወደ አማርኛ ስንመልሰው ምን ማለት ነው? ለነፍሳችን በዚያ ቀን በፍዳ በፍርድ ቀን ያን ጊዜ ምን እንላታለን? በእግዚአብሔር ቀን ነፍሳችንን ምን እንላታለን ይላል። የእግዚአብሔር ቀን ይላል። የእግዚአብሔር ቀን ማለት እግዚአብሔር ለልጆቹ እግዚአብሔር ለወዳጆቹ እግዚአብሔር ለመረጣቸው እግዚአብሔር ላከበራቸው ደሞዝ በሚከፍልበት ቀን ማለት ነው። የመረጣቸው እነማን ናቸው ከተባለ፣ ትእዛዙን የሰሙ ያከበሩት፣ የመረጡት፣ የመረጣቸውን ያወቁ እነርሱ በሙሉ በእግዚአብሔር ዘንድ የተመረጡ እግዚአብሔር የመረጣቸው እግዚአብሔር የወደዳቸው በማለት በመባል ይታወቃሉ። እግዚአብሔር የመረጣቸው እግዚአብሔር የወደዳቸው ማለት ትእዛዙን የሚሰሙ እንደ ትእዛዙ የሚወጡ እንደ ትእዛዙ የሚገቡ ያለ እግዚአብሔር ፈቃድ አንዳች ነገር እንኳን የማያደርጉ ማለት ነው። እናም ያን ጊዜ ምን እንላታለን? በእግዚአብሔር ቀን ነፍሳችን ምን እንላታለን? ምንድን ነው የምናደርግላት ይላል። የእግዚአብሔር ቀን የትኛዋ ናት ከተባለ አሁን እንዳልኳችሁ መቶ ለእያንዳንዱ ደሞዝ የሚከፍልባት እለት ናት። በዚያ ቀን ምን ይሆናል? በእግዚአብሔር እለት፣ በእግዚአብሔር ቀን ምን ይሆናል ካልን ደግሞ በራሱ ባለቤቱ ያስተማረው በቅዱስ ማቴዎስ ጸሓፊነት የተመዘገባልን የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን አይለ ቃል መመልከት በቂ ነው። ስለ ዳግም ምጽአቱ እና ስለ ዓለም ፍጻሜ ወይም ስለ ዓለም ማለፍ የተነገረ የእግዚአብሔር ቃል በቅዱስ ማቴዎስ የተጻፈ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ መጥቶ ወይም ከቤተ መቅደሱ ወጥቶ በተቀመጠ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ያሉትን ቅዱስ ያሬድ የሚለውን ሐሳብ እዚሁ ላይ እናገኘዋለን። አሚያ ቀርቡ አርዳዩን ዘይ ነበር ጊዜ ነው እስተ ደብረ ዘይት ቀርቡ አርዳይሁ ይቤልዎ በምንቲ ከውን ተአምሪሁ ለምጻትከ። እነሆ ጊዜ ነው፣ ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ በደብረ ዘይት ተቀምጦ በነበረበት ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ በምንቲ ከውን ተአምሪሁ ለምጻትከ። አመጣጥህ እንዴት ነው? ስትመጣ በምን መንገድ ነው የምትመጣው? ተአምራት ምን አይነት መንገድ፣ ምን አይነት ምልክት እንጠብቅ? እንዴት ይሆናል? አንተ ስትመጣ ምንድን ነው የሚሆነው? አጠቃላይ በምን መልክ ትገለጣለህ? በምን መንገድ ትመጣለህ? አመጣጥህ እንዴት ነው? ብለው ሲጠይቁት የነገራቸውን ምልክቶች በሙሉ ባጭር ባጭሩ ለማየት እንሞክራለን። የዓለም ፍጻሜ በሚሆንበት ጊዜ፣ ምናልባትም ሙሉ የመጽሐፍ ቅዱስ ሐሳቡን ጠቅለል አድርገን ስናይ ዓለም በሙሉ እንዳልነበረ ይሆናል። ሰማያት በመባረቅት ምድርን በመባረቅት ይታረሳሉ። ሙታን ይነሳሉ። አጠቃላይ አውሬ የበላው ውሃ የወሰደው በክብር ያረፈ ወዘተርፈ ሁሉም በሙሉ ይነሳል። የእገሌ ጥፍር የእገሌ አካል ሳይባል እያንዳንዱ በየራሱ አካል ላይ ይሰካካል፣ ይገጣጠማል። ያን ጊዜ ረጅም የለም፣ አጭር የለም። ያን ጊዜ ቀይ የለም፣ ጥቁር የለም። ያን ጊዜ ወፍራም የለም፣ ያን ጊዜ ቀጭን የለም። ያን ጊዜ ንጉሥ የለም፣ ሰራዊት የለም። ያን ጊዜ ካህን የለም፣ ምእመን የለም። እኩል ሁሉም ቁመቱ እኩል ነው፣ እኩል ይደረደራል። መልኩ የሁሉም እኩል ነው። መበላለጥ ያለ እዚህ ነው። ያን ጊዜ በሰማያዊው ንጉሥ ፊት መበላለጥ የለም። የመጨረሻው ስለሆነ ልክ እንደ መጀመሪያው አመጣጣችን ነው የመጨረሻው አካሄዳችን። መጀመሪያ ንጉሥ ነው እልል እየተባለለት እየተዘመረለት የተወለደ ማንም የለም። እያለቀሰ ነው ወደዚህ ምድር የመጣው። የዓለምን አያላን ነገሥታት እዮአቸው ሲወለዱ እያለቀሱ ነው የመጡ ንጉስም አልነበሩም ሕፃን ተብለው ወንድ ልጅ ተወለደ ከሚል ውጭ ሌላ ታሪክ አልነበራቸው። እንዲያውም አንዳንዱ ተወለደብኝ ተብሎ አባት ዘራፍ ብሎ የመጣ ሁሉ ይኖራል። ለምን ተወለደብኝ እናት ያለ ፈቃዴ ያለ እቅዴ ወለድኩት ብላ ያለቀሰችበትም ይኖራል። እንኳን እየተዘመረለት ሊወለድ ልክ እንደዚህ ራቁቱን እንደመጣው ሁሉ እኩል ሆኖ ደግሞ ወደ ላይ ይሄዳል። እኩል ተደርድሮ ይቆማል። አቋቋሙ ቀኝና ግራ ነው። ያን ጊዜ ቀኝና ግራ ሲሆን አለ ነፍስን ምን እንላታለን? ያን ጊዜ እናት የልጇን ጩኸት አትሰማ። ያን ጊዜ ምድር አደራዋን ትመልሳለች። ወታ ገብ ምድር ማይጸንታ ያን ጊዜ ምድር አደራዋን ትመልሳለች። ይሄው የሰጠኸኝ ይሄ ተቀበልኳቸው ነፍሳት ተቀበለኝ፣ ካንተ የሆኑት የሰጠኸኝ አደራ ይሄው ተመለሰ፣ አደራ ይንመልሻለሁ ተረከበኝ ጌታዬ ሆይ ትልና እጆቿን ዘርግታ በፈጣሪ ፊት ታስረክባለች። አምላኬ ሆይ፣ አቤቱ ምሕረት ይቅርታ ይደረግልኝ። እነሆ አልፍ ዘንድ ተፈቅዶልኛል። ኃላፊ ነኝ ላልፍ ነው። ያንተ ፈቃድ ግን ይሁን፣ ይኸው ፍጥረት በሙሉ ብላ ታስረክባለች። የሰውን ልጆች ያን ጊዜ መከራ ይሆናል። ላለ ሰማያት ምድርን በመባረቅተ ሲታረሱ የነበረው እንዳልነበረ ሲሆን ይሄ የምንጋፋበት ህንፃ ሁሉ ባዶ ሲሆን፣ ይሄ የምንላፋለት ስልጣን ሁሉ ባዶ ሲሆን፣ ይሄ የገዳይ ግፈኛ ህይወታችን ሁሉ ባዶ ሲሆን፣ በሰራዊቶቻችን በመባረቅቱ በሰራዊቶቻችን ከመባረቅት በፈጠኑት ይቅርታ ከመባረቅቱ ይፈጥናሉ። በኛ አባባል ከየትኛውም ፈጣን ከሚባለው ነገር ፈጣን ነው ብለን የተመካንባቸው ሰራዊቶቻችን፣ መሳሪያዎቻችን፣ ኃይላችን፣ ጥበባችን፣ ገንዘባችን እንደበቅበታለን፣ እናመልጥበታለን፣ ክፉ ቀን እንሻገርበታለን ያልነው ሁሉ ባዶ ሲሆን፣ ከዚህ ቢከፋኝ ሄጄ እጠለልባቸው አለው ያልናቸው ታላላቅ አገራት ባዶ ሲሆኑ፣ ሲመዘበሩ፣ ሁሉም ባዶ ሲሆን፣ ዓለም በሙሉ በማዕበል ስትናጥ፣ ያን ጊዜ ነፍሳት ዋይ ዋይ ዋይ እያሉ ሲያለቅሱ እናት የልጇን ጮኸታ ትሰማማል። እማዬ እያለ ይጣራል፣ የምትሰማ እናት የለችም አለ። ይሄ ምሳሌ ነው። እናት ርሪት ናት። እናት አዛኝ ናት። ከአባት በላይ በጣም ትራራለች ታዝናለች። የልጆቿ ጩኸት ሰርግ ቤት እንኳን ሆና እየተዘፈነ እልል እየተባለ እንኳን ልጆቿ ሲያለቅሱ ይሰማታል ይጮኸባታል። ዝም ብሎ ወይኔ ልጆች ያለቀሱ ትላለች። ያላለቀሱትን እኮ ነው። ያን ጊዜ ግን እያለቀሱ እንኳን አይሰማትም። ሰርግ መሃል ሆና እያለቀሰ የተሰማት ድምፅ፣ እያለቀሰ ግን የማትሰማበት ሰዓት ይመጣላል። ያን ጊዜ ላልጸነሱ፣ ላልወለዱ፣ ልነርሱ እድለኞች ናቸው። የወለዱ ያጠቡ፣ ያሳደጉ፣ የጸነሱ ማሕፀኖች ወየላቸው ይላል። ኃጢአትን ጸንሰው ያሳደጉ፣ ኃጢአትን ወልደው እያጠቡ ያሳደጉ፣ አንድም ኃጢአትን ጽድቅን ጸንሰው ግን ማሳደግ ያልቻሉ መልካም ነገርን ተምረው አውቀው ግን መተግበር ያልቻሉ በጎ ስራን ያውቃሉ። መሳደብ፣ መዘሞት፣ መስከር፣ መዝፈን ወዘተርፈ፣ ማሟረት፣ ሰው ማሳደድ፣ ጦመኛ ጦማዳሪ ማብዛት፣ ሰው ማፈናቀል፣ በድሃ ላይ ግፍ መስራት፣ እንደ ሃይማኖት አባት ድርሻን መወጣት አለመቻል፣ የመንጋው መበተን የማያሳስባቸው መሆን፣ ይሄ ኃጢአት መሆኑን ያውቃሉ፣ ግን አያደርጉትም። ለዚህ ለነዚህ ወየውላቸው ያን ጊዜ ነፍስ ስጋን ስጋም ነፍስን መታደግ አንዱ አንዱን ይዞ መሻገር አንዱ ጻድቅ ሌላውን ሀጢ ይዞ መሻገር አይችልም ያን ጊዜ አይቻልም ከዚያ በፊት ባለው እንጂ ከዚያ በፊት በተማጸነው ከዚያ በፊት በለመነው ከዚያ በፊት ባቀረበው አስተብቆት ከዚያ በፊት አማልዱኝ ራሩልኝ ባለው ይቻል ይሆናል እንጂ ከዚያ በኋላ አይቻልም አለት እና አብርሃም ዘመን አላዛርና ነው የምስክሮች ናቸው። ከዚያ በፊት ያለ መኖ አብርሃም ከዚያ በኋላ በመከራው ጊዜ ቤጮ ገደል አለ ነው ያለው። ገደል አለ፣ ተዘግቷል መንገዱ። ዝግ መንገድ ነው አለ። ልክ እንደዚህ ነው፣ የተዘጋ መንገድ ነው። አማራጭ የለም ከዚያ በኋላ። ስለዚህ ያን ጊዜ እናት የልጆቿን ጮት አትሰማ። ያን ጊዜ ምድር ትነዋወጻለች፣ እንባ እንደ ክረምት ጎርፍ ይወርዳል አላቸው። እንባ እንደ ክረምት ማዕበል ነው ይወርዳል፣ ምድር ትጥለቀለቃለች። እንግዲህ ከባድ ዝናብ ወርዶ ከተማዋ ስትጥለቀልቅ አይታችኋል መኪኖችን ሲያንሳፍፍ ትልልቅ የተባሉ መኪኖች ውሃ ሞልቶባቸው ስንጫጫ በየሚዲያው አይተናል አይደለም እንባ እንደዚያ ይወርዳል ዝናብ አይደለም ያን የሚወርደው ከተሞችን የሚያጥለቀልቀው ሱናሚ አይደለም የሚወርደው የሰው እንባ እንዲያ ይሆናል አለ ሁሉ ይላቀሳል ሁሉ ዋይ ዋይ ይላል ጻድቃን ስለ ሀጣን ያለቅሳሉ ሀጣን ስለ ራሳቸው ስለ በደላቸው እሪ ይላሉ ማዚር ና ከ ጽሟነ ጽሟ ከ ወያስተይ ናከ ይላሉ። ጭራሽ መቼ ተረበ መቼ ተጠምተ መቼ ተበርደ መቼ ታርዘ መቼ ታስረ መቼ ታምሃል ጠይቀሃል አድርግ ብለን ይላሉ አል ያን ጊዜ ይጮኻሉ፣ ግን ለውጥ የለም። ያን ጊዜ ጭሆት፣ ያን ጊዜ ፍጅት ይሆናል አለ ከንቱ ጩኸት ነው አለ። አሚሃይ ይከውን አውያት ዘይበቁ አውያት አሚያ ይከውን ገአር ዘይበቁ ገአር የማይጠቅም ጭሆት፣ የማይጠቅም ፍጅት የማይጠቅም ዋይታ ይሆናል። ለውጥ የለው ካለቀ በኋላ። ስለዚህ እያንዳንዱ ክርስቲያን ተዘልሎ ሳይሆን ተጠንቅቆ እንዲጠብቅ ዚህ ነ። ኢየሱስ ክርስቶስ ስመጣ ይሄ ይሆናል አላቸው። ስመጣ ይሄ ነው የሚሆን። ከዚያ በፊት አሚያት ስየኮስ ፍቅርም ብዙሃት ከብዙዎች ዘንድ ፍቅር ትጠፋለች። ሰው ለሰው ደንታ የለውም። የሃይማኖት አባት ለሚመራው ሕዝብ ደንታ የለውም። የራሱ ከተመቸው የራሱን ከበላ ከደላው ፊቴ ይቅላ፣ ደረቴ ይሙላ፣ ደረቴ ይስፋ፣ ወዴ ይሙላ። ይሄ ይሆናል ርዕዩ አለ። ይሄ ይሆናል ቪዥኑ እቅዱ። የሀገር መሪ ለህዝቡ አይደንቀውም፣ ራሱን ማስፋት፣ ራሱን ማመቻቸት። ህዝብ ስለ መሪው ህዝብ ስለ ሃይማኖት አባት አይጸልይም፣ አይገደውም። የራሱን ብቻ ነጥቆ በረር ይሆናል። ስለ ሃይማኖት ተቋማት፣ ስለ ሃይማኖት አባት፣ ስለ መሪዎች፣ ስለ ሀገር መሪ ገዶት ጨንቆት የሚጸልይ ህዝብ አይኖርም። ሁሉም ሆዳም፣ ሁሉም ለራሱ የሚሮጥ ይሆናል። ያን ጊዜ ፍቅር ከሰዎች ዘንድ ትጠፋለች አለ። ትላንት ሙሴ ለእስራኤል እስራኤል ለሙሴ ይጸልዩ ነበረ። መሪው ስለ ህዝቡ ያለቅስ ይጸልይ ነበረ። ህዝቡም ስለ መሪው ያለቅስ ይጸልይ ነበረ። ትላንት ሌዋውያኑ ስለ ህዝቡ ይጸልያሉ ያለቅሳሉ ይማልዳሉ ይለምናሉ። ህዝቡም ስለ ሌዋውያኑ ስለ ካህናቱ ይለምናል። አሁን ያ ሁሉ ይጠፋላል፣ ባዶ ይሆናል። ሁሉም ጥቅሙን ያባረራል፣ ሁሉም ምድራዊውን ነገር ያሳድዳል። ያን ጊዜ ምድር አደራዋን እንዲህ ትመልሳለች። ግፈኛውን ደርድራ ታቆማለች በአንድ በኩል፣ በጎውን ደርድራ ታቆማለች በአንድ በኩል። ከዚያ በኋላ ፈራጁ ኑና ሁሩ ይላል። ይሄ ነው አላቸው ስመጣ ይሄ ነው የሚሆነው። ምድር ትናወጣለች የሚታየው በሙሉ ያልፋል። ተወደዳችሁ ክርስቲያኖች፣ ይሄ ደበቅ ነው። ክፉ ቀን እናልፍበታለን ያልነው ሀብት በሙሉ ባዶ ይሆናል፣ ጥለነው እንሄዳለን። ይሄ የምንጣላበት ስልጣን በሙሉ ጥለነው እንሄዳለን። ታምናላችሁ? ይሄ ዓለም የሚጋፋበት ስልጣን በሙሉ ያልፋል፣ ባዶ ይሆናል። ይሄ ሰዎችን የምንገድልበት ሜዳ በሙሉ ይጠፋል። ይሄ ሰዎችን የምናሳድድበት ምክንያት በሙሉ ይጠፋል። ትልልቅ ሰማይ ጠቀስ ሳናምን ያለ ቅድስና የምንቀድስባቸው ቤተ መቅደሶቹ ሁሉ ይፈርሳሉ። ቤተ መቅደሱ ላይ ይቀየራል፣ ቀዳሾቹ ግን እንቀየራለን። እላይ አንቀድስም፣ በማመን የቆሙ ብቻ ናቸው ላይ መቀደስ ማገልገል የሚችሉ ያለ ማመን የሚመላለስ ሁሉ ያኔ ወደ ግራ ይወገዳል። ያን ጊዜ ይጠረጋል፣ ገለባ ይባላል። ገለባ ላለመሆን ከፍሬው ለመደመር ፍሬ ለመባል መብቃት ቢያንስ ደካማ ፍሬ ሊሆን ይችላል። መመረቃ ዱቄት የማይወጣው ፍሬ ሊሆን ይችላል። ግን ፍሬ ሆነን እንገኝ፣ ቢያንስ ጥግ እናገኛለን። ካልሆነ ግን ገለባ ከሆነን ለእሳት ብቻ ነው፣ ሌላ ጥቅም የለንም። ከገለባነት ከእሳት በኋላ ደግሞ አመድ ሆኖ መላቀቅ መገላገል ነው። በሲኦል ውስጥ ግን አመድ ሆኖ መበተን የለም። ሁልጊዜ እየነደዱ መኖር ነው። ሁልጊዜ እየነደድን ላለመኖር፣ ሁልጊዜ እየተቃጠልን ላለመኖር እንስራ። እግዚአብሔር ልጆች በስልጣን ያለን እግዚአብሔር በሥልጣን እግዚአብሔር በትዳር እግዚአብሔር በሀብት እግዚአብሔር በክህነት እግዚአብሔር በጤና የባረካችሁ ሁላችሁ፣ እባካችሁ ይህን ድምፅ የምትሰሙ ሁሉ፣ ከዚህ ሰዓት ውጭ ሰዓት የለንም። ከዚህ ጊዜ ውጭ ጊዜ የለንም። ስለዚህ እግዚአብሔር በሰጠን በዚህ ጊዜ እንስራበት። ይህንን ጊዜ የእኛን አድርገውና እንጠቀምበት። ጊዜን ለሰጠን ለእግዚአብሔር ጊዜ እንስጠው። እንስማው፣ የሰማንን እግዚአብሔርን። እግዚአብሔር እንዲሰማችሁ እኔን ስሙ ነው ያለ መስፍኑ ይሄን ቃል ስሙ፣ እግዚአብሔር እንዲሰማችሁ ወደ እግዚአብሔር ዞር እንበል፣ እንስማው። ያን ጊዜ ምን እንላታለን? ለነፍስ አለ። ምንድን ነው ምንላት? ያን ጊዜ ዋይታ፣ ያን ጊዜ ፍጅት፣ ያን ጊዜ ለቅሶ፣ ያን ጊዜ መተላለቅ ሲሆን ምን እንላታለን? ጻድቃንን ወደ እኔ ኑ ሲል፣ ሀጣንን ከእኔ ወግዱ ሲል፣ ወግዱ ወደማይባሉት እንድንሆን ምን ማድረግ ይጠበቅብናል? ባጭሩ ምን ማድረግ አለብን? በቀኝ እንድንቆም በምድርም ውጤታማ ሆነን እስከዚያ ሰዓት ድረስ እንድንቆይ ከተባለ ይህ እግዚአብሔርን ቃል መስማት እንደ እግዚአብሔር ፈቃድ መኖር ነው። በመጀመሪያ ደረጃ አንድ ነገር ላስገንዝባችሁ ስለ ዕለተ ምጻት ስናነሳ ዕለተ ምጻት መቼ ነው ከተባለ የእያንዳንዱ ሰው ዕለተ ምጻት የዕለተ ሞቱ ቀን ነው። ዕለተ ሞታችን መቼ ነው ከተባለ አናቀው፣ መቼ እንደምናልፍ መቼ እንደምንሄድ መቼ እንደምንጠራ አናቀውም። ስለዚህ የሚያቀው የጠራን ብቻ ነው የሚያቀው የሚጠራን ብቻ ነው። ታዲያ የምንጠራበትን ቀን ካላወቅን እንዴት ነው መተዘጋጀት የምንችለው ከተባለ ድልዋኒ ክሙን በሩስ ስሜታምር ሁለታ ወሰአታ አመን ተባቲ ይመጽ ወልደ ጓለመያው የሰማይ ንጉሥ እግዚአብሔር ወልድ ኢየሱስ ክርስቶስ እርሱ የሚመጣበትን ሰዓት የሚመጣበትን ቀን አታውቁምና ተዘጋጅታችሁ ጠብቁ። እንደ ሌባ ድንገት ይመጣል ተባለ። ሌባ መቼ እንደሚመጣ አይታወቅም፣ ግን ሌባ ካለ ሁልጊዜም ቢሆን ከስምንት ሰዓት በኋላ ማንም አይተኛም። የሌባ ሰዓት ስለሚባል ንቁ ነው። ሁሉም ነቅቶ ግቢውን ይጠብቃል። ሁሉም ነቅቶ ማሳውን ይጠብቃል። ሁሉም ነቅቶ ክምሩን ይጠብቃል። ሁሉም ነቅቶ ቤቱን ይጠብቃል። ሽመል ያለው ሽመሉን፣ መሳሪያ ያለው መሳሪያውን ይዞ መስኮት ላይ ተደግፎ የሌባ ድምፅ ያዳምጣል። ስለዚህ እኛም አቅማችን በፈቀደው ልክ ንስሐ ገብተን የመላከ ሞትን አመጣጥ መጠበቅ አለብን። ነቼ እንደሚመጣ ስለማናቅ ንስሐ መግባት፣ መጾም፣ መጸለይ፣ መስገድ በመጽት የሥጋው ደግሞ መብቃት ከእኛ ይጠበቃል። ገዳዮች መግደል አቁሙ፣ ዘራፊዎች መዝረፍ አቁሙ፣ እናቁም። አመንዝራዎች ማመንዘር እናቁም፣ አቁሙ። ሰካራሞች መስከር እናቁም። ግዴለሾች፣ የመንጋው ጉዳይ የማይገደን አባቶች፣ ከዚህ በኋላ የመንጋው ጉዳይ ይግደደን። ድርሻችን እንወጣ። ሁላችን ልብ ይኑረን፣ ወደ ልባችን እንመለስ። ያ ነው ዕለተ ምጻታችን። ዕለተ ምጻታችን ደርሶ ኑ ተብለን ከመጠቅለላችን በፊት ተዘጋጅተን መጠበቅ ይኖርብናል። ይህንን ስናደርግ ያን ጊዜ በእርግጠኝነት የመንግስቱ ወራሾች የስሙ ቀዳሾች እንሆናለን። ያን ጊዜ የክብሩ ቀዳሾች፣ ክብሩን የሚወርሱ ክብሩን የሚቀድሱ በፊቱ በክብር የሚቆሙ የክብሩ ንጉሥ የእግዚእነ ኢየሱስ ክርስቶስ ልጆች ተብለን እዚህ መስቀል ላይ የተከፈለው የደም ዋጋ እውነት የሆነላቸው ልጆች እንባላለን። ያን እንዲሆንልን በፊቱ በክብር እንድንቆም ወደ እኔኑ እንድንባል ምን ማድረግ አለብን? ንስሐ መግባት፣ በደላችን ማመን፣ እንደ ፈቃዱ መውጣትና መግባት። ይህንን ስናደርግ በእርግጠኝነት ከእኛ የሚቀድም የእግዚአብሔርን መንግስት የሚወርስ ማንም የለም። የሚበልጥበት ልጅ ሌላ ስለሌለው ከእኛ የሚበልጥበት ከእኛ የሚቀድም ማንም የለውም። ከመላእክት እንኳን በላይ አጥብቆ የወደደን በፍጹም ፍቅሩ የወደደን እስከ ሞት ድረስ ያከበረን በትንሣኤውም ከፍ ያደረገን ለዘላለም ትንሣኤን የሰጠን እኛና እኛ ብቻ ነን። ስለዚህ የተወደዳችሁ ክርስቲያኖች ይህንን የምሥራች ለሕዝቡ ሁሉ ንገሩ፣ ለሕዝቡ ሁሉ አድርሱ፣ ድርሻችሁን ተወጡ፣ አስተምሩ፣ ወንጌል ላልደረሰባቸው ሁሉ አድርሱ። ሼር በማድረግ ይሄ ትምህርት ማስተማር ስለሆነ ድርሻን መወጣት ስለሆነ፣ ከዚያ በኋላ መጀመሪያኛ ንስሓ ንግባ፣ ሌሎች ንስሓ እንዲገቡ ድርሻችንን እንወጣ። በዚህ መንገድ ሊያስተምረን የወደደ ለነፍሳችን የምንመልስላትን መልስ በቃሉ የነገረ በፊቱ እንድንቆም ደግሞ የቸርነቱን ስራ ይሰራለን። አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን። መልካም የደብረ ዘይት ወይም የዕለተ ምጻት በዓል ይሁንላችሁ። ሳያጠራ አይጥራን አምላካችን እግዚአብሔር። አገራችን፣ ህዝባችን ቤተክርስቲያናችን በጽኑ ሰላምና መረጋጋት ይጠብቅልን።